ቆም የምጠብቀው እንጂ እኮ ነው ደግሞ ጸጋ ወደ ስራዋ ተመልሳለች። ጸጋ ወደ ስራዋ ተመለሰች ማለት በቃ የእነ ቤዛና ቹቻ ሄሎ ሳቅ ያቋርጣል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦችና የአፍላ ፍቅር ተከታታዮች እንዲሁም ወዳጆች እንዴት ናቸው? እኔ ያለሁኝ አልহামዱሊላህ ሰላም ነኝ እንግዲህ ጸጋ ወደ ስራዋ መመለሷን አይተናል ማለት ነው ያየንበት አንድኛው ፓርት ምንድነው የሄሉን ሊከርድ ልክ ፎርማት እንደሆነ ነበረ መጀመሪያ ሄሎ ያሰበችው ግን ፎርማት እንዳልሆነ በጆሮ አሰምታታለች ሊከርዷን ማለት ነው ስለዚህ ጸጋ ደግሞ ያንን ነገር በመጠቀም ግን ሁሉ መረጃው እንደጠፋባት ነገር ግን የሄሉን ብቻ ስላገኘችው የሁሉ አሁን የሄሉን ካሰማሁት ስለዚህ የሁላቸውም መረጃ እንዳልጠፋብኝ ስለሚያስቡ የሁላቸውም መረጃ እንዳለኝ ስለሚያስቡ በኮምፒውተር በሌላ ኮምፒውተር ላይ መረጃችሁን እንዳሳረፍ ኮፒ እንዳስቀመጥኩኝ አሳውቃቸዋለሁ ወይ እንደዚህ እንዳስቀመጥኩኝ እነግራቸዋለሁ ስትል አስባለች ማለት ነው። እንግዲህ መረጃው ቢጠፋባትም ግን እሷ እንዳላት አድርጋ በማሰብ በነፍስ ስጋቸው እጫወታለሁ ስትል ራሷን አበርትታለች ማለት ነው። ራሷን አጠናክራለች። ለማንኛውም እንግዲህ ከዚህ በኋላ በጸጋ ሙድ መያዝ የለም መሳቅ የለም። ምክንያቱም በቃ ከዚህ በኋላ አለቀላችሁ። ቹቻ አለቀልሽ። ጸጋ በቃ ትችያለች ወደፊት ማለት ነው። እኔ ራሱ ተወንሽ በሆን ደስ ይለኛል። ለማንኛውም ቤተሰብ እንግዲህ መጀመሪያ ቪዲዮ ላይ እንዳያችሁት ቤዛን የማናግርሽ ነገር አለኝ። አንቺ ያንቺ እየጠበቅኩት ነው ዝጋ የቆምኩት ምናምን ስትላት አንቺ ጋ ምንም ማወራው የለኝም ብላ እንዳማንቀ አማን ቀን ለተሰተ ስም የእናትሽን ቁጥር የሰጠኝ ማውቃት ፈልጊም ስትላስ አስደንግጣታለች ማለት ነው። እንግዲህ አማን ቀን መጀመሪያ ሳይጣ እንደ ተጣሉ ሳይታረቁ በፊት ሄለን የቤዛን እናት ቁጥር ለጸጋው ትሰጣታለች። ያን ስትሰጣት አሁን በታረቁ ሰዓት እንዳልሰጠቻት በታረቁ ሰዓት እንዳልሰጠቻት ነበረ የነገረቻት ለቤዛ ማለት ነው። ሲጣሉም ከታረቁም በኋላ በምንም አይነት ሁኔታ በምንም አይነት ሁኔታ የእናቷን ቁጥር እንዳልሰጠች ለቤዛ ነግራታለች። ነገር ግን ቤዛ ደግሞ አምናታለች። አሁን እንደገና በቃ ምን ይፈጠራል? እኔ ፈራሁኝ እኮ ምን ይፈጠራል ማለት ምን ይፈጠራል? በቃ ጉሮሮ አንተ ይዛት ይሆን በንዴት፣ ወይስ ምክንያቱም የቤዛ እናት ያሬድ ጋር ጓደኛ እንደሆኑ ቤዛን ምን አይነት ዋጋ እንዳስከፈላት እንኳን እሷ እኛ ራሷ አይተናል። እስከ እስከ ያሬድ ጭምር ማለት ነው አረባባቶ ተረብናቶ ወት እስከሚል ድረስ የተገረፈበት ነው ያ ማለት ጸጋ ለቤዛ እናት ባትነግር ሄለን ደግሞ የቤዛን እናት ቁጥር ለጸጋ ባትሰጥ ኖሮ ይሄ ሁላ አይመጣም ነበር ስለዚህ ይኸው እዚህ ሁላ መነሻ ማን ሊሆን ነው ሄለን ልትሆን ነው ማለት ነው ስለዚህ ዝም የምትላት ሁላ አይመስለኝም ለማንኛውም ቤተሰብ እንግዲህ መጨረሻውን የምናየው ይሆናል ግን ቤዛ በጣም ደንግጣለች ማን ሊነግራት ይችላል የእናቴን ቁጥር ለጸጋማ ሊሰጣት ይችላል የሚለው ሀሳብ አእምሮ ላይ ሳይመላለስባት አይቀርም። እንግዲህ ዞሮ መጨረሻውን የምናየው ይሆናል። እና ቤተሰብ፣ ሌላው ደግሞ ሳልነግራችሁ እዮው ሲያዝ ሄቨንን አፈቀራት እሱ እኔ እኔን የምትመጥን ሴት የለችም፣ እኔ ጋር እኩል የምትሆን ሴት የለችም፣ እኔ መወዳ ሴት እዛ አትገኝም ትምህርት ቤት ውስጥ የለችም ሲል ይኸው ቦቸራ ጠጋ ባላ ቁጥር እሷ ጋር ምን ትሰራለህ። ቦቸራ የሆነ እንግዲህ ቦቸራ በአመሉ የምናውቀው በሳቅ በጨዋታ በቀልዱ ሰዎችን ዝና ማረግ ነው ከጓደኞቹ ጋር በቃ መሳቅ መጫወት ነው እና ልክ እሷንም ልክ እንደ ጓደኞቹ እሷም ጋር ሄዶ ሲስቅ ሲጫወት እሱ እንግዲህ ደግሞ ፍልት እያለ ነው። ስለዚህ ያ ማለት በቃ አፍቅሯታል ማለት ነው። አይን አይኑ የራሱ ያስታውቃል። ጄሪ እንዳለችው ጄሪ እንዳለችው ስድስተኛው ስሜቴ እንደነገረ ነው እንዳለችው። ስለዚህ እኔም በቃ እንደዛው ማለት ነው። በቃ ታውቆኛል። የነሱ መጨረሻ አማቅና ማያ የምናይ ይሆናል ማለት ነው። ስለዚህ ሀባይቤ፣ ለማንኛውም ደግሞ አንድ ነገር ልንገራችሁ እዚህ ጋር። አንቺ ማን ስለሆንሽ ነው? አንቺ ምን ሆነሽ ነው የአማርኛ ፊልም የምትደረጉም ምናምን ምናምን? እሺ በቃ ምን ላድርግስ? እስኪ የምሰራው ነገር ነገሩ ሌላ ነገር ጥሩ ነገር ሲለቀቅ አታዩ፣ ላይክ አታደርጉ። እሺ ሰው ምን ይስራ? በነገራችን ላይ የማይረባ ነገር የሚያስተላልፍ ሰው የማይራባ ነገር ጠቃሚ ያልሆነ ነገር የሚያስተላልፍ ሰው ለዛ ለሰው ምክንያት እናንተ ናችሁ ብል ሀራም አይሆንብኝም። ምክንያቱም እኔ መልካም ነገር ጥሩ ነገር ሳስተላልፍ ማንም ሰው የሚያይም የሚለይክም በቃ ምንም አይነት ነገር ምንም አስተያየትም የሚሆን ምንም የሚሰጥ ነገር የለም። ስለዚህ እናንተ ራሳችሁ ተጠያቂ ናችሁ እኔ ብቻ አይደለውም። ምክንያቱም መልካም ነገር ትለቅ ማታበረታቱይ ከሆነ እኔ ለፍቼ መና ነው መቃረው ለፍልፌ መና ነው መቃረው ምንም ጥቅም የለኝም። ግን የሆነ ጊዜ ላይ የሆነ ጊዜ ቻናሌ ቢድግ እስከሚል ድረስ የሆነ ሰዓት ላይ የሆነ ጊዜ ላይ እንሻአላህ እሰራለሁ፣ መልካም ነገር ይሄ ኔ አቋሚ አይደለም የምሰራው ነገር እሰራበታለሁ ብዬ ከፈትኩበት ነገር አንደኛው አላማ ይሄ አይደለም። ኢንሻአላህ ሀገሬ ስሄድ የእኔን አላማ አሳያችኋለሁ፣ ምን እንደምሰራ የበጎ ዩቱብ በጎ ዩቱብን አሳያችኋለሁ፣ በጎነቱ ማለት ነው። ስለዚህ እዛ ድረስ እናንተ ዝም ብላችሁ ሰብስክራይብ እና ላይክ አርጉ። በቃ አበረታቱኝ። ወላሂ ይህን ያላሳፍራችሁም። መልካም ነገር ነው የምሰራው፣ ያልጠበቃችሁት ለዛው ማለት ነው። ስለዚህ እና አንቺ ማን ስለሆነች ነው? አንቺ ምን ሆነች ነው? አማርኛ ፊልም ወደ አማርኛ የምትተረጉንም በቃ መብቴ ነው። አንደኛ፣ ሁለተኛ ደግሞ በቃ ሌላ ነገር ስለማታዩ ነው። ሌላ ነገር አታዩም። መልካም ነገር አታዩም። ጥሩ ነገር አታዩም። ሸር አታረጉም። ላይክም አታረጉም። ኮሜንት አታዩም። ወደ ታይ ዝቅ ብላችሁ ሂዱና አዩ እኔ መልካም ነገር በፊት ላይ የምለቀው አንድ ነገር ሌላ ነገር፣ ሸር አታረጉም፣ ሰብስክራይብም አታረጉም። ስለዚህ ለዛ ነው፣ ለዚህ ነገር እኔ ለማስተላለፈው ነገር እራሱ እኔ ብቻ ሳይሆን ተጠያቂቱ፣ እናንተም ተጠያቂ ናችሁ። ምክንያቱም መልካም ነገር ሸራ አርጌ እናንተ ላይክ ታላረጋችሁ ካላያችሁልኝ እኔ ደግሞ እንደዚህ ያልፈለግኩትን ነገር ስሰራ ላይክ የምታደርጉልኝ ከሆነ ሼር የምታደርጉልኝ ከሆነ ሰብስክራይብ የምታደርጉ ከሆነ በዛ ነገር ላይ ነው የምገፈትረው። እኔም ብቻ ሳይሆን ሌላም ሰው እራሱ ቢሆን፣ እናንተ ግን በየኮሜንቱ በየምኑ እንደዚህ ነገር አትስሪ፣ እንደዚህ አንቺ ምንድን፣ አንቺ ምንድን፣ አንቺ ምንድን እያላችሁ ትሰደባላችሁ። ነገር ግን ጥሩ ነገር ለቀቅ፣ እናንተ ወፍ የለም የላችሁም፣ እናንተ ማለት ነው። ስለዚህ እኔ ጥሩ ነገር ሰራ ዘንድ በቃ አግዙኝ፣ ትንሽ ቻናል ከፍ ይበል እይታ የሚያገኝ በቃ አግዙኝ። ወላሂ እና ኢንሻላህ ሀባይቢ ለአላህ ብዬ ወዳችኋለሁ፣ እኛ ክብራችኋለሁኛ። አላህ ይጠብቃችሁ። ቀጣይ ቪዲዮ ላይ ክፍል መቶ ሰላሳ አምስት ላይ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ሀገራችንንም እኛንም አላህ ይጠብቀን። ሀገራችንም አላህ ይጠብቅልን፣ እኛንም አላህ ይጠብቀን። ለአላህ ብዬ ወዳችኋለሁኝ እንደማትሰርቡኝ ተስፋ አድርጋለሁ። አትናገሩኝ በቃ እኔ አትናገሩኝ፣ እኔ ሆዴ ባሰ ይዘው ነኝ። ስለዚህ አትናገሩኝ፣ ምንም ነገር አትናገሩኝ። ላይክና አብሽሪ በርቺ፣ ወደፊት በጎ እያላችሁ ጻፉልኝ። በበለጠ በጥሩ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል ብዝት ይበል አላህ ይጠብቃችኋል። አላ ይጠብቀን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።